በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ስሜ ዩኑስ አብዱ ይባላል። የተሰራው ነገር ምንድነው? እለታዊ የፖሊስ መረጃ አያያዝ ስርዓትን የፖሊስ ሴክተርን ዲጂታላይዝ ሊያደርግ የሚችል በጣም ችግር ፈች የሆነ ሶፍትዌር ነው የሰራ ነው። ፒዲአር ይባላል፣ ፖሊስ ዲጂታል ሪካርድ ይባላል። ዋንኛ ዓላማውም የፖሊስ ሴክተርን አሁን ያለውን የመረጃ አያያዝ ስርዓት የሚያዘምን እና ወደ ዲጂታል ስርዓቱ እንዲቀላቀል የሚያደርግ ትልቅ ችግር ፈጭ የሆነ ሶፍትዌር ነው። በዋነኝነት ፖሊስ ዲጂታል ሪካርድ አምስት ሞጁሎች አሉት። ከዛ ውስጥ አንዱ ዕለታዊ የሆቴሎች መረጃ አያያዝ ስርዓት ቴክኖሎጂ አንድ እሱ ነው። የፖሊሶች የሰው ሀብት አስተዳደር መረጃ አያያዝ ስርዓት በውስጡ ዋለ ሶስተኛ የእስረኞች አስተዳደር መረጃ ስርዓት አለ። አራተኛ የትራፊክ ትራፊክ ላይ እለታዊ የትራፊክ ቅጣት ሪካርዶች ወይም ሪፖርቶች መረጃ የያዘ ስርዓት አለ። አምስተኛው እለታዊ የጥቆማ ፖሊስ የጥቆማ መረጃ የያዘ ስርዓት እነዚህን አምስት የስራ ሂደቶች ወይም አምስት በፖሊስ ስር የሚገኙ ዋና ዋና የስራ ሂደቶች ዲጂታላይዝ ለማድረግ ያለመ ነው። ፖሊስ ዲጂታል ሪካርድ በሚል ነው ይህን ሶፍትዌር የሰራ ነው። አላማው ችግርን ማቅለል ነው። ችግርን መፍታት ነው። የነበረውን ረጅም ፕሮሰስ ማሳጠር ማቅለል ነው። ሌላው ይህ ሲስተም ወንጀልን አስቀድሞ ለመከላከል በጣም ትልቅ ለፖሊስ ግብዓት የሚሰጥ ሶፍትዌር ነው። ይህን የሚጠቀሙት የተመዘገቡ ሆቴሎች በራሱ በፖሊስ ፖርታል ላይ ገቡና ይህንን መረጃ ይሞሉለታል። አጠቃላይ የተመዘገበውን መረጃ ደግሞ ሲስተሙ ኦርጋናይዝ በማድረግ የመረጃ ትንተና በመስራት ጠቃሚ ወደሆነ መረጃዎችን ተንትኖ ለፖሊስ የሚያቀርብ ወይም ሪፖርት የሚያደርግ ነው የሚሆነው ማለት ነው። በዋነኝነት ከኢትዮጵያ አእምሯዊ ንብረት ባለስልጣን የባለቤትነት ሰርቲፊኬት ወስደንበታል። እሱን ከወሰድን በኋላ ይህንን ስራ የሚመለከተው የኢኖቬሽንና ቴክኖሎጂ ሚኒስቴር በመሆኑ እንደዚሁም ተጋባሽ የክልል ፖሊስ ኮሚሽን ኮሚሽነሮች ከኢንሳም እንደዚሁ ኢንቫይት አድርገናቸዋል። እነሱም በተገኙበት በጣም ቆንጆ የመረቃ ስራ ስርዓት አድርገናል። ንቃተ ህግ ነው እየተደመጠ የሚገኘው። የተወደዳችሁ አድማጮቻችን፣ ፕሮግራሙ በፋና ሚዲያ ኮርፖሬሽንና በኢፌ በኢፌዴሪ ፍትህ ሚኒስቴር ትብብር ነው ወደ እናንተ የሚደርሰው። እንደተለመደው ዛሬም አንድ የህግ ጉዳይ ይዘን መጥተናል። በወንጀል አፈጻጸም ላይ ተካፋይ መሆን ከህግ አንጻር እንዴት ይታያል? በሚል ርዕሰ ጉዳይ ዙሪያ ከባለሙያ ጋር ቆይታ ይኖረናል። እንዲሁም በርዕሰ ጉዳያችን ዙሪያ ዞር ዞር ብለን ያነጋገርናቸው ሰዎች አሉ፤ የሚሉትን እናደምጣለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የወንጀል ተባባሪ የሚሆነው አንደኛ ወንጀሉ ሲፈጸም አብሮ ከወንጀል ፈጻሚው ጋር እየረዳ የሚፈጽም ሊሆን ይችላል። ሌላው ደግሞ ወንጀል ተባባሪ ማለት ወንጀል እየተሰራ እያየ ቢያንስ ለፖሊስ ፖሊስ አለማመልከት፣ ለሚመለከተው አለማመልከት፣ ተጎጂን አለማገዝ፣ እዚያ በዚያ መልክ ላይ ተባባሪ የሚሉ ነገሮች አሉ። የወንጀል ተካፋይ ነው የምንለው ወንጀሉን አብረው ሲፈጽሙ ነው እና አብረው ሲሳተፉ ነው፣ ወይም ደግሞ አብረው ሲቀምሩ ማለት ይችላል። ሀሳቡን ከማመንጨት ጀምሮ ድርጊቱ እስኪፈጸም ድረስ ባለው ውስጥ ነው። አንድ የወንጀል ድርጊት ተጀምሮ እስኪጠናቀቅ ድረስ የሚሳተፉት ግለሰቦች ወይም ወንጀል ፈጻሚዎች አንድ ወይም ከአንድ በላይ ሊሆኑ ይችላሉ። የተሳትፏቸው ልክም ተመሳሳይ ወይም የተለያየ ሊሆን ይችላል። በመሆኑም የወንጀል ተጠያቂነታቸው እንደ ተሳትፏቸው ልክ ሊሆን ስለሚገባ ይህ አስቀድሞ መታወቅ ይኖርበታል። እንግዲህ ወንጀል ተባባሪ ማለት አንድ ወንጀል ሲፈጽም የዛ ድርጊት ኢንቴንሽናሊ በማወቅ ድጋፍ የሚሰጥ ሰው ማለት ነው። እንግዲህ የዚህ ድጋፍ አይነቶች ብዙ አይነት ሊሆኑ ይችላሉ። የምክር ድጋፍ፣ የሀሳብ፣ የመረጃ ድጋፍ፣ የጊዜና የቦታ ጠቃሚ፣ ብቻ ወንጀሉ እንዲፈጸም ያስቻለ ድጋፍ የሰጠን ነው እንግዲህ

አቃቢ ህግ ነኝ። የወንጀል ህጋችን የወንጀል ተካፋይነትን በተመለከተ በሁለት አይነት መንገድ ያስቀምጠዋል ማለት ነው። አንደኛው በወንጀል ተግባራት በቀጥታ መሳተፍ፣ ሌላኛው ደግሞ የወንጀል አዝራጊውን በተለየ መንገድ መደገፍ በሚል ነው። በ1996 ዓ ም በወጣው የኢፌድሪ የወንጀል ህግ ከአንቀጽ 32 እስከ 40 በተቀመጠው መሰረት በወንጀል አፈጻጸም ላይ ተካፋይ መሆንን በተመለከተ የተዘረዘሩ ጉዳዮች አሉ በዋና ወንጀል አድራጊነት ተካፋይ መሆን፣ በልዩ ወንጀል አድራጊነት ተካፋይ መሆን፣ የድርጅት ወንጀል ተካፋይነት፣ በህብረት በተፈጸመ ወንጀል ተካፋይነት፣ ማነሳሳት፣ አባሪነት ወንጀል ለማድረግ ወይም ወንጀል ለማስታወቅና ወንጀል አድራጊውን መርዳት የሚሉ ናቸው። በአጠቃላይ በወንጀል ህግ ላይ ወንጀል በሁለት መንገድ ነው የሚሰራው። አንደኛ በህግ ላይ የተቀመጠ አድርግ የሚባልን ነገር ባለማድረግ ወይም ደግሞ አታድርግ የሚባለውን ነገር በማድረግ ነው ወንጀል የሚፈጸመው ማለት ነው። በዋና ወንጀል አድራጊነት በሁለት የሚጠቀሰው በራሱ ተሳትፎ ወይም እንስሳትን ወይም ተፈጥሮ ኃይልን በመጠቀም ነው ብለናል ማለት ነው። ወይም ደግሞ አንድ ሰው ምንድነው ግብር የመገበር ኃላፊነት አለበት የለበትም። ህግ ላይ ተቀምጧ ያለ ያለመገበር ያለማድረግ ነው ያለ ባለመገበር ባለማድረግ ምን አድርጓል ማለት ነው ወንጀል ሰርተዋል ማለት ነው። በቀጥታ ሌላኛው ደግሞ ምንድነው እራሱ በቀጥታ ባይፈጽምም በተዘዋዋሪ መንገድ ህጻናትን ሊሆን ይችላል፣ የአእምሮ በሽተኛ ሊሆን ይችላል፣ ወይም ደግሞ የሚያደርጉትን ነገር መገንዘብ የማይችሉ ሰዎችን ተጠቅሞ በነሱ ወንጀል ሲፈጽም ማለት ነው። ለምሳሌ አንድን ሕፃን ልጅ የሆነ መርዝ ሰጥቶ ጎሽማሙሽዬ ማሙሽ እየዛጋ ያንን እንትን አድርግ ብሎ እኮ ሰው ሊያስገድል ይችላል። ወይ ደግሞ አእምሮ በሽተኛ የሆኑ ሰዎችን በተለያዩ መንገዶች ተጠቅሞ ያንን ወንጀል ሊፈጽም ይችላል ማለት ነው። ያም ዋና ወንጀል አድራጊ ነው። ሌላኛው ሌለኛው መንገድ ደግሞ ምንድን ነው? በራሱ በወንጀሉ ላይሳተፍ ይችላል። ነገር ግን በተዘዋዋሪ መንገድ በሙሉ ሀሳቡና ልብ በዛ ወንጀል ላይ ተሳትፎ ማድረግ ፕላስ ደግሞ ወንጀሉ የሚያመጣውን ውጤት መቀበል ማለት ነው። እንበልና አንዳንድ ሰዎች ምን አሉ፣ ቤታቸው ቁጭ ብለው ባንክ ሊዘርፍ ፕላን ሊያወጣ ይችላል። ምን ያስፈልገኛል? ከማናጀሩ ጋር መግባባት ሊሆን ይችላል። ሰብረው የሚገቡ ሰዎችን ሊያዘጋጅ ይችላል። ሊያፍን ይችላል። እያንዳንዱ ከመጀመሪያው ጀምሮ እስከ መጨረሻው ያንን ነገር አቅዶ ግን እሱ አይሳተፍም። ቤቱ ቁጭ ብሎ ነው የሚሰራው ማለት ነው ያንን ስራ እነዛን ሰዎች ምን ያደርጋል? ይጠቀማቸዋል ማለት ነው። ስለዚህ በሶስት መንገድ ነው። አንደኛ ዳይሬክት ራሱ፣ ሁለተኛ በቀጥታ ወይም በተዘዋዋሪ እንስሳትን ወይም የተፈጥሮ ኃይልን ተጠቅሞ ሊሆን ይችላል። ውሻ ይዞ ሰው ላይ ቢለቅ ያስነክሳል ማለት ነው አይደለ። ሌላኛው ደግሞ በሰው አእምሮ የሚያረጉትን ነገር በማያውቁ የሰውን አእምሮ በመቆጣጠር በነሱ መፈጸም ነው። ሶስተኛው ደግሞ ራሱ ባይፈጽመው በሙሉ ሀሳቡና ድርጊቱ ያንን ውጤት ተቀብሎ ወንጀል መፈጸም ምን ያስብላል? እሱ በዋና ወንጀል አድራጊነት ተካፋይ መሆን ነው ማለት ነው። ስለዚህ በዚህ በሶስቱ ደረጃ ወንጀል ላይ መሳተፍ እኩል ነው ማለት ነው። በወንጀል ቅጣትና ተጠያቂነት መጠኑም እኩል እንደሆነ ያስቀምጣል ማለት ነው። አንዳንድ ወንጀሎች በባህሪያቸው የሚፈጸሙት በተለዩ ሰዎች ብቻ እንጂ በሌሎች ላይፈጸሙ ይችላሉ። ለምሳሌ አንድ ሴት የአስገድዶ መድፈር ወንጀል ላይ ልትሳተፍ ትችላለች እንደ ዋና አድራጊነት። ለምን በሙሉ ፍቃዷና እውቀቷ የዛ ወንጀል ተካፋይ ከሆነች እንበልና ማለት ነው። የሆነ ጓደኛዋን ልትበቀል ፈልጋ ሊሆን ይችላል። ምን ታደርጋለች? የሆነ ሰው አስገድዶ እንዲደፍራት ሁኔታዎችን አመቻችታ እንድትደፈር ሙሉ ተሳትፎ በሙሉ ሀሳቧ ናንትን ያንን ነገር ድርጊት ልታደርግ ትችላለች ማለት ነው። አንድ ወንጀል ለመፈጸም የተለየ ሰው መሆን አለብሽ ብለናል። ነገር ግን ያ ክራይቴሪያ ሳታሟይ ወንድ ሳትሆን ሴት ራሱ ግን አስገድዶ መድፈር ላይ ዋና ወንጀል አድራጊ ተብላ ልትጠየቅ ትችላለች በሞራል ደረጃ በሙሉ በዛ ወንጀል ተሳታፊ ስትሆንና ውጤቱን ተቀባይ ስትሆን ማለት ነው። በማስደፈራ በራሱ እንደ ዋና ወንጀል አድራጊነት ተቆጥራ ልትጠየቅ ትችላለች፣ ነው ሕጉ ያስቀመጠው እንትን ማለት ነው። የወንጀል ተባባሪ መሆን በተጨባጭ ማስረጃ ከተረጋገጠ እኮ ያስጠይቃል። ሰዎች መጠንቀቅ አለባቸው። አንደኛው ወንጀል እንዳይሰራ ተገቢውን ክትትል ማድረግ፣ ወንጀለኞችና፣ ደግሞ በዚህ ጉዳይ ላይ የሚንቀሳቀሱ ሰዎች ካሉ ለፖሊስ ጥቆማ መስጠት ማመልከት፣ ከራሳቸው ጀምሮ እኮ ነው ሰላም ማግኘት አለባቸው። ሌላኛው በህግ የሰውነት መብት የተሰጠው ድርጅት የወንጀል ተካፋይነት ሲሆን አንድ ወንጀል እንዲፈጸም የሀሳብ ክፍል መሟላት የግድ አስፈላጊ ነው። ነገር ግን ይህንን የሀሳብ ክፍል በድርጅቶች ላይ አናገኘውም። በድርጅት ላይ የሀሳብ ክፍፍል የሚባል ባይኖርም በወንጀል ሊጠየቁ እንደሚችሉ የወንጀል ህጉ በአንቀጽ 34 ስር ደንግጓል። ከሀላፊዎቹ ወይም ከሰራተኞቹ አንዱ ከድርጅቱ ስራ ጋር በተያያዘ ሁኔታ የድርጅቱን ጥቅም በህገወጥ መንገድ ለማራመድ በማሰብ ወይም ደግሞ ድርጅቱን ህጋዊ ግዴታ በመጣስ ወይም ድርጅቱን በመሳሪያነት ያለ አግባብ በመጠቀም በዋና ወንጀል አድራጊነት በአነሳሽነት ወይም በአባሪነት ወንጀል ሊፈጽም ይችላል ብሎ ነው ያስቀመጠው ማለት ነው። ሰውም ባይሆን በድርጅት ደረጃም ወንጀል እንደሚሰራ ያስቀመጣል ማለት ነው። ያለ አግባብ ለድርጅቱ ጥቅም ለማስገኘት ይሄንን ሲል ግን ድርጅት ግዙፍ ነገር ነው አይደለ? ያ ነገር እንዴት ነው የሚፈጸመው? የድርጅቱ ኃላፊ ሊሆን ይችላል፣ የድርጅቱ ሰራተኛ ሊሆን ይችላል። ለግል ጥቅሙ አይደለም ይሄን የሚያደርገው፣ ከድርጅቱ ጋር የተያያዘ ጉዳይ ሲሆን ነው ማለት ነው። እነ በለና ብዙ ድርጅቶች እኮ የመንግስትን ግብር እንትን ላለመክፈል ብዙ ወንጀሎች ውስጥ አይገቡም? የሚያጭበረብሩት እንትን አለ ማለት ነው። አንደኛ ግለሰቡ እንደ ግለሰብ ይጠየቃል ያንን በማድረጉ። ነገር ግን በግለሰቡ የሰራው ለራሱ ጥቅም አይደለም፣ ለድርጅቱ ጥቅም ነው። ድርጅቱም ያንን ነገር ተቀብሎ ከጥቅሙ ተካፋይ ነው ማለት ነው። ስለዚህ የዛ ወንጀል ፈጻሚ ነው ተብሎ ነው የሚገመተው ማለት ነው። እንደዚህ አይነት ጊዜ ላይ ድርጅቱ እንዴት ይጠየቃል ብለን ልንጠይቅ እንችላለን። ተቋማት በወንጀል ሲሳተፉ የሚከተለውን ቅጣት አንቀጽ ሶስትና አራት ላይ ተቀምጧል ማለት ነው። ድርጅቱ ባይዘው መንግስታዊ ሊሆን ይችላል፣ መንግስታዊ ያልሆነ ድርጅቶች ይችላል። ነገር ግን የመንግስት ልማት ሊሆን ይችላል፣ የተለያዩ የመንግስት ድርጅቶችንም ሊሆን ይችላል፣ የተለያዩ የንግድም የሆነ ድርጅቶችን ሊሆን ይችላል ክሉድ ያደረገው የመንግስት አስተዳደር ድርጅቶችን እንትን አርጓል ማለት ነው። ከዚህ ከተጠያቂነትና ከፈጻሚነት አውጥቷቸዋል። ለምንድን ነው ምክንያቱ ምንድን ነው? ከህዝብ ማገልገል ጋር ነው የሚያያዙ እነዚህ ድርጅቶች በወንጀል ውስጥ ተሳትፎ ሲገኙ የሚወሰደው ቅጣት የገንዘብ ሊሆን ይችላል፣ ድርጅቱ ማገድ ሊሆን ይችላል፣ መዝጋት ሊሆን ይችላል፣ መሰረዝ ሊሆን ይችላል ማለት ነው። ከመንግስት አስተዳደር ድርጅቶች ሲሆኑ ደግሞ ሲሰረዙ፣ ሲቀጡ፣ ወይም ደግሞ ሲታገዱ ምንድን ነው ህዝብ የሚያገኘውን አገልግሎት ሊያጣ ስለሚችል እነሱን ኤክስክሉድ አርጎታል ማለት ነው። ስለዚህ ተቋማትም በወንጀል ተሳታፊ ናቸው የሚለውን ግንዛቤ ውስጥ ሊገባ ይገባል ማለት ነው ለሚመስለኝ እንግዲህ፣ የወንጀል ተባባሪ ከወንጀለኛው እኩል ትሪት የሚያደርገው ይመስለኛል ህጉ። አንድ ወንጀል ሲፈጸም ትብብር ያደረገ ወንጀሉን አብሮ ከፈጸመው እኩል ተጠያቂ እንደሚሆን ነው ማቀው ማለት ነው። ስለዚህ ወንጀል ተባባሪም ወንጀሉ ከተፈጸመ ጥፋተኛ ነው። ለወንጀሉ መፈጸም እርዳታ እስካደረገው ርቀት ድረስ ነው የሚሄደው ተጠያቂነቱ ማለት ነው። ለምሳሌ እሱ ያ ወንጀል በግማሽ እንዲፈጸም ተባብሮና ወንጀሉ በሙሉ ተፈጽሞ ከሆነ ትብብር ያደረገበትን የግማሹን ድርሻ ተጠያቂ ይሆናል ማለት ነው። አንድ ወንጀል በብዙ ሰዎች ሊፈጸም ይችላል። በመርህ ደረጃ አንድ ወንጀል ቁጥራቸው ከአንድ በላይ በሆኑ ሰዎች በህብረት በተደረገ ጊዜ ልክ እንደ ማንኛውም ወንጀል ምን እንዳደረገ የተሳትፎውን ልክ በሚያሳይ መልኩ እስካልተረጋገጠበት ድረስ ማንኛውም ሰው በወንጀል አይቀጣም። ለምሳሌ አሁን የሆነ ድብድብ ሲፈጣ ቆሞ የተሳደበና ሰውየውን በድንጋይ የፈነከተ ሰው እኩል አይደለም። አይደለ? ግን ደብድበውታል እኮ። ስለዚህ በተሳተፈው መጠን ልክ መጠየቅ እንዳለበት ነው የሚያስቀምጠው ማለት ነው። ነገር ግን አንዳንድ የምንድን ነው አንዳንድ ወንጀሎች ከባህሪያቸው የተነሳ ለምሳሌ እንደ አድማ ሊሆን ይችላል አምባጓሮ ሊሆን ይችላል። እንደዛ አይነት ወንጀል ውስጥ መሳተፍ የሚጠየቀው እዛ ውስጥ እዛ ማህበር ውስጥ እዛ ድርጅት ውስጥ መገኘት በራሱ ያንን ወንጀል እንደፈጸመ ነው የሚቆጠረው ነው። በወንጀል ሕግ መር ምንድነው አንድ ሰው እንደዚህ ነው ብሎ ለመክሰስ አቃቤ ህግ ያ ሰውዬ ያንን ድርጊት ስለመፈጸሙ ማረጋገጥ መቻል አለበት። በእነዚህ ግን በማህበር በህብረት በሚፈጸሙ ወንጀሎች ኤክሰፕሽናል ምንድን ነው ይሄ የአምባጓሮና አድማ በሚሆኑበት ጊዜ በዛ ውስጥ መገኘቱ በራሱ ያንን ወንጀል እንደተፈጸመ ነው የሚቆጠረው። አልፈጸምኩም ኖ ካለ ማረጋገጫ ማምጣት ያለበት ሰውየው ነው ማለት ነው። በመርህ ደረጃ ግን በሌሎች ወንጀሎች ምንድነው በግሩፕም ቢፈጸም አቃቤ ህግ ወይም ደግሞ ፖሊስ ያ ሰውዬ ያንን ወንጀል ለመፈጸሙ ማረጋገጫና ማስረጃ ማምጣት አለበት። በዚህ በአምባጓሮና በአድማ ሲሆን ግን በዛ ማህበር ውስጥ መገኘት በራሱ ወንጀሉን እንደፈጸመ ስለሚቆጠር አልፈጸምኩም የሚለው ሰውዬ ወይም ደግሞ ያ ሰው ነው ማለት ነው፣ ቱዝ ኮንትራሪ ያንን ነገር ማረጋገጥ መቻል ያለበት ነው። አድማ ማለት አንድን ወንጀል ወይም ህጋዊ ያልሆነን ተግባር ለመፈጸም የሚደረግ ስምምነት ነው። በመሆኑም በስምምነት ደረጃ እንጂ ፍጻሜ ያላገኘና ከሙከራም የራቀ በመሆኑ በመርህ ደረጃ ወንጀል ለመፈጸም የሚደረግ ስምምነት ወይንም አድማ በቅጣት ማክበጃነት ያገለግል እንደሆነ እንጂ ራሱን ችሎ አያስቀጣም። ከወንጀሎቹ ባህሪ የተነሳ ለምሳሌ በህዝባዊ በመንግስት ላይ የሚፈጸሙ ትላልቅ ወንጀሎች እንዲሰራ አድማ መምታት በራሱ ምንድን ነው ያስጠይቃል ማለት ነው። በመንግስት ዋና ዋና ጥቅሞች ላይ ወይም በመከላከያ ኃይል ላይ ለምሳሌ ማንም ሰው ህገ መንግስትና ህገመንግስታዊ ስርዓቱ ማፍረስ ላይ የሀገሪቱን የግዛት አንድነት ወይም የፖለቲካ ሉዓላዊነት የመጣስ ወንጀል ሲሆን፣ በሀገር ነጻነት ላይ የሚደረግ ወንጀል ሲሆን፣ የሀገር መከላከል ኃይልን የሚጎዳ ወንጀል ሲሆን፣ የሀገር ክደት ወንጀል ሲሆን፣ የጠላት ሀገርን በመተባበርና ስለላ የመሳሰቱ ወንጀሎችን ማድረግ ሲሆን የዘር ማጥፋት ወንጀል ሲሆን በሰላማዊ ህዝቦች ላይ ጦርነት የሚፈጸም ወንጀል ሲሆን የሽብር ወንጀል ሲሆን፣ እነዚህ ትላልቅ ወንጀሎች በሚፈጸምበት ጊዜ ወይም ደግሞ ለመፈጸም አድማ ማድረግ በራሱ ያስቀጣል ማለት ነው። ለምሳሌ እንበልና በወታደራዊ አመጽ ወይም ደግሞ ህገወጥ ንቅናቄ እንዲነሳ ለማዘጋጀት ከሌሎች ጋር ማደም ወይም መተባበር በቀላል እስራት ወይም ከ10 ዓመት በማይበልጥ ጽኑ እስራት የሚያስቀጣ ሲሆን፣ በተለይም ወንጀሉ የተፈጸመው የጦር አደጋ ምልክት በተሰጠበት የጦር ክተት በታወጀበት ወይም በጦርነት ጊዜ ከሆነ እስከ 25 ዓመት ለሚደርስ እስራት ያስቀጣል ብሎ ያስቀምጣል ማለት ነው። ትልልቅ ወንጀሎች በሚፈጸሙበት ጊዜ ነው አድማ በወንጀልነት ተይዞ የሚያስቀጣው። እና ሌሎች ከዛ ቀለል ያሉ ነገሮች በአድማ መልክ ሲቀርቡ ከህግ አንጻር ያለው ነገር ምን ይመስላል? እሱ ላይ አድማ በመሰረቱ ምንድን ነው? ስምምነት ነው። በራሱ አያስቀጣ እንጂ አድማ መታ የሚባለው ከአንድ በላይ ለሆኑ ሰዎች ናቸው። ወንጀልን ከሚያካብዱ ምክንያቶች መካከል ወንጀል ለመፈጸም አድማ መምታት ነው ማለት ነው። ስለዚህ እንደዚህኛው ከባባድ ወንጀሎች ባያስቀጣም በራሱ ማለት ነው። በአድማ ወንጀል መስራት በራሱ በወንጀል ማክበጃነት ተቆጥሮ ቅጣትን የሚያካብዱ ምክንያቶች ውስጥ ተመድበው ተቀምጠዋል። ወንጀል አድራጊን በእጅ አዙር ወይም በተለያዩ መልኮች መርዳትን በተመለከተ በወንጀል ህጉ የተቀመጡ ዝርዝር ነገሮች አሉ። ከነዚህ መካከል ማነሳሳት አንዱ ነው። በአንቀጽ 36 ላይ ማንም ሰው ወንጀል እንዲደረግ አነሳሳ የሚባለው አስቦ ሌላውን ሰው በመጎትጎት ተስፋ በመስጠት በገንዘብ፣ በስጦታ፣ በማስፈራራት ወይም በማንኛውም ሌላ ዘዴ ወንጀል እንዲያደርግ ያግባባ እንደሆነ ይላል። ምን አርጓል? የማነሳሳት ስራ ሰርቷል ተብሎ ነው የሚገመተው ማለት ነው። አንድ ሰው ሌላ ሰው ወንጀል ለመፈጸም የሚያስችል ሀሳብ ስለሰጠ ሳይሆን አነሳሹ የፈጸመው ወንጀል እንዲፈጸም ቁርጠኛ ውሳኔ ላይ እንዲደርስ ካደረገ ብቻ አነሳስቷል ተብሎ እንትን የሚባለው ምንድነው? አሁን ለምሳሌ ዝም ብሎ እንደዚህ ብታደረግ ምናምን ስላለ ብቻ አይደለም ያ ሰውዬ ያንን ወንጀል እንዲፈጽም የመጨረሻውን ውሳኔ እንዲወስን ኃይል ሆኖት የአግባባው ነው ማለት ነው። የማነሳሳት ወንጀል በቸልተኝነት አይደለም አውቆ የሚፈጸም ወንጀል ተብሎ ነው ማለት ነው የሚወሰደው ማለት ነው። ለምሳሌ ሰው ለመግደል ወንጀል እንዲሰራ ያነሳሳ ሰውዬ ከገደለው እኩል ወይም ደግሞ ያ ወንጀል እንዲፈጸም በአነሳሳው መጠን እኩል ይቀጣል ተብሎ ተቀምጧል ማለት ነው። ለዋና ወንጀል አድራጊ ወንጀሉን ከማድረጉ በፊት ወይም በሚያደርግበት ጊዜ እርዳታ መስጠት አባሪነት በመባል ይታወቃል። ለአንድ ወንጀል አድራጊ እርዳታ የሰጠ አባሪ የሚባል ሲሆን እርዳታውም

ማለት በገንዘብ በመሳሪያ ወይም በሀሳብ ወይም በሞራል መረጃ በመስጠት በመምከር በማበረታታት ሊሆን ይችላል። ለምሳሌ እውነት ለመናገር ማነ ማህበረሰቡ አሁን ላይ የምታየው ሞባይል ሊሰርቀ እያየ ደፍሮ የሚገባ ሰው የለ፣ ላይክ እንደ ትራፕ ወይም እንደ ሴታፕ ያየዋል። አንዳንድ ለምሳሌ አንድ ጓደኛ ነገር የምድለው ባስ ላይ እየገባ ኪስ ውስጥ እየገቡ ነው ያው እነሱ ሶስት፣ አራት፣ አምስት ሆነው ስለሆነ፣ ድሮ ኮ ሌባ ሌባ እያለ እንቀጠቀጥ ነበረ። ድሮ ሆን ስማት ሌባ ሌባ እየተባለ ዘመኑም ትንሽ ፕራንክም የሚሉት መጥተዋል። እየተቀላቀለ ነገር ምስላለው እንደዛ እንደዛ ነገር ነው ግን፣ ሁለት ሰዎች እየሄዱ እርስ በርስ ማለት ነው እንደ እየተሰራረቁም ብለው የሆነ ነገር እያሉ አንተ እንዲህ ነው ስትል አንተን ኪስ ውስጥ የመግባት ቻንስ ያገኛሉ። በቃ ለፊያ ላይ ገባላቸው ማለት አንተ የመሰረቅ እድል አለ። አሁን እየተንቀጠቀጠ የሚጥል በሽታ ያለበት ሰው አሁን እኮ እየጠራጠር ነው ማንም ቆመ ኩም የሚደግፍ አታይም። ቆሎ እየደፋ ሰው እንዲሰበሰብ ያደርጋል። ከዛ በኋላ ሌላው ኬስ ውስጥ ሊገባ ይችላል እና አሁን በጥርጣሬ ነው የምታየው ሰው ተቸግሮ እንኳን ራሱ በጥርጣሬ እያየ ነው ምትሄደው የሆነ ነገር እያዘጋጁ እኮ ሊሰርቁ ብለ ስለምታስብ ማለት ነው። ይሄ አባሪነት ምንድን ነው? ወንጀሉ ሲፈጸም ከውጭ ሆኖ በመጠበቅ ሊሆን ይችላል። የማምለጫ መኪና ይዞ መጠበቅ ሊሆን ይችላል። ወንጀሉ የሚፈጸምበትን ሰው ወደ ወንጀል አድራጊ ወይም ወንጀል ሊፈጽም ወደ ታ ባላሰበበት ቦታ በመላክ ሊሆን ይችላል። ምስክሮችን በቦታ እንዳይገኙ በማድረግ ሊሆን ይችላል። የወንጀል ተጎጂ ማስጠንቀቂያ እንዳይደርሰው በማድረግ ሊሆን ይችላል ማለት ነው። ወንጀልን ባለማድረግ አይደለም የምናደርገው። አንደኛው ደግሞ ምንድነው ባለማድረግ እንዴት ሊያበር ይችላል ብለን ብንጠይቅ፣ የሚፈጸምበትን ሁኔታ ለማሳየት ያህል አሁን ለምሳሌ ምንድነው መጠበቅ ያለበትን ቤት ሊሄድ ይችላል፣ ወይም ደግሞ ያንን ሊጠብቀው የሚገባውን ሰው ደግሞ ባለመጠበቅ ሊሆን ይችላል ማለት ነው። ይህም የወንጀል አባሪነት አውቆ የሚሰራ ነው ማለት ነው። በአውቆ አጥፊነት ሆን ብሎ አስቦ የሚያደርገው ነው ማለት ነው። ለምሳሌ በሁለት መንገድ ነው ይፈጸማል ያለ ነው። አንደኛ ወንጀሉ ከመፈጸሙ በፊት ሊሆን ይችላል ወይም ደግሞ ወንጀሉን በሚፈጽምበት ወቅት ሊሆን ይችላል ማለት ነው። ወንጀሉን ከመፈጸሙ በፊት በምን አይነት ሁኔታ መርዳት ይችላል ብለን ብናይ መረጃ በመስጠት፣ ምክር በመለገስ ለምሳሌ የክሎት የሙያ ድጋፍ በመስጠት ሊሆን ይችላል። በማበረታታት ቁሳቁስ አስቀድቦ በማሟላት ማድረግ ያለበትን የተለያዩ እርዳታዎችን ለማድረግ በተለይም ሽብርተኛ ድርጅትን ለመርዳት በማሰብ ሰነድ በማዘጋጀት ወይም በመስጠት እንደ ፈንጂ ደማሚት የተለያዩ ተቀጣጣይ ነገሮችን በመስጠት ሊሆን ይችላል። ወይም ደግሞ ወንጀል በሚፈጸምበት ጊዜ ደግሞ ምንድነው፣ ወንጀሉ የሚፈጸምበትን ቦታ በመጠበቅ ሊሆን ይችላል። ማምለጫ መኪናን አዘጋጅቶ በመጠበቅ ሊሆን ይችላል። የተለያዩ እርዳታዎችን በወንጀል በሚሰራበት ጊዜ መስጠት ሊሆን ይችላል ማለት ነው። ህጉ ለወንጀል አባሪዎች ከዋና ወንጀል አድራጊዎች ተመሳሳይ እንጂ የተለየ አላስቀመጠም። በመሆኑም እንደ አጠቃላይ ወንጀሉ በሙከራ ከቀረ ሊፈጸም በታሰበ ወንጀል ቅጣት ልክ ከተፈጸመም በድርጊቱ በተቀመጠው ቅጣት ልክ ያስቀጣል። ለምሳሌ የሽብር ወንጀል ለመከላከልና ለመቆጣጠር የወጣ አዋጅ ቁጥር 1176/2012 አንቀጽ 9 አንድ ላይ አለ። ምን ይላል? በመረደረጃ በቸልተኛ የፈጸመ አባሪነት የማያስቀጣ ቢሆንም ሽብርተኝነት ላይ ሲሆን ግን በልዩ ሁኔታ አስቀጪ ተደርጎ ተቀምጧል ማለት ነው። ይሄም ከአንድ ዓመት እስከ አምስት ዓመት በሚደርስ እንደሚያስቀ ያስቀምጣል። ሌላኛው ደግሞ በአዋጅ ቁጥር 1178 2012 ላይ በአንቀጽ አምስት ሰብ ዋል ላይ ምንድ ነው በሰው የመነገድና ሰዎችን በህገወጥ መንገድ ድንበር ማሻገር ወንጀል ጋር በተገናኘም በዚህ እንትን ማበርም ከሶስት ዓመት እስከ ሰባት ዓመት ሊያስቀጣ እንደሚችል አስቀምጠዋል ማለት ነው። እዚህ ጋ አሁን አባሪ አንደኛ ወንጀሉ ሳይፈጸም ወንጀሉ በሚፈጸምበት ወቅት ነው። ሌላኛው አሁን ደግሞ መጨረሻ ላይ ምንድን ነው ወንጀሉ ከተደረገ በኋላ ደግሞ ወንጀል አድራጊውን መርዳት። ይሄ ደግሞ በሶስት አይነት ሁኔታዎች ሊሆን ይችላል ማለት ነው። ምንድን ነው የመጀመሪያው? መሸሸግና መርዳት ነው ማለት ነው ሲሆን በወንጀል የሚከሰሰን ሰው አስቀድሞ በማስጠንቀቅ ሆነ በመደበቅ ወይም ደግሞ ወንጀሉን የፈጸመበትን መሳሪያ ወይም ዱካውን በመሸሸግ ወይም በማጥፋት በሱ ላይ የሚደረግ የወንጀል ምርመራ በማሳሳት ወይም በማንኛውም ሌላ መንገድ ተከሶ እንዳይቀርብ የረዳ ሰው በቀላል ስርዓት ወይም በመቀጮ እንደሚቀጣ እንትን ይላል ማለት ነው። ምንድ ነው ገና ወደ ፍርድ ወይም በህግ እንዳይጣራ ማድረግ ነው ማለት ነው። ሌላኛው ደግሞ የቅጣትና የጥንቃቄ እርምጃዎችን ማሰናክል ነው ማለት ነው። ይሄ ደግሞ ሆን ብሎ በአንድ ወንጀል ላይ በፍርድ የተወሰነን ቅጣት ወይም የጥንቃቄ እርምጃ በማንኛውም አካባቢ እንዳይፈጸም ያደረገ ሰው በቀላል ስርዓት ወይም በመቀጮ ይቀጣል ብሎ አስቀምጠዋል ማለት ነው። ወንጀልን ለሚመለከተው አካል ማሳወቅ ወንጀለኛው በወቅቱ እንዲያዝና ተገቢውን ቅጣት እንዲያገኝ ከመርዳቱን በላ ሌላ ተጨማሪ ወንጀል እንዳይፈጸምና የወንጀል ስጋትን ከመቀነስ አኳያ ከፍተኛ ሚና አለው። የተሰረቀ እቃም በመሸሸግ ምንድነው፣ ይህ እቃው የተገኘው በአንድ ንብረት ላይ በተፈጸመ ወንጀል ምክንያት መሆኑን እያወቀ ይህንኑ እቃ በመግዛት ሆነ በተውሶ በስጦታ በመያዣነት የተቀበለ ወይም ደግሞ ይህንን የመሳሰሉ አካሁን የወሰደ የተገለገለ ያስቀመጠ፣ ወይም የደበቀ አሳልፎ የሸጠ ወይም በመሸጥና በመወ- ስምምነት ውስጥ የተገኘ እንደሆነ በቀላል እስራት ወይም ነገሩ ከባድ ሲሆን እስከ አምስት ዓመት ሊደርስ በሚችል ሁኔታ እንደሚቀጣ ያስቀምጣል ማለት ነው። በአጠቃላይ ምንድነው በዚህ ወንጀል ከተፈጸመ በኋላ አንድ ሰው በሶስት አይነት መንገድ ወንጀለኛውን መርዳት ይችላል ማለት ነው። አንደኛ፣ ለህግ እንዳይቀርብ እሱም በመደበቅ መረጃዎችን በመደበቅ ሁለተኛ፣ በህግ ቀርቦም ከተፈረደበት በኋላ ያ ፍርድ ውሳኔ እንዳይፈጸም እንቅፋትና እክል በመፍጠር፣ ሶስተኛ ደግሞ ምንድን ነው በወንጀል የተገኙ እቃዎችን በመሸሸግና በመደበቅ። በዚህ በሶስት ሁኔታ ውስጥ መርዳት እንደሚችል ያስቀምጣል ማለት ነው። ቢያንስ የሆነ ነገር እንኳን እንትን ሲል ያንም መተባበር አለበት ለምሳሌ ሆነ ሲገባ የያየው ስልክ ሲያወጣ አሁን ብዙ ሰዎች አሉ እያዩ ዝም የሚሉ። ያኔ ኔ እንዴት ዝም እላለሁ? ውስጥ ገብቶ ሲወስደው ዝም አለ። እኔም እንደዛ ብዬ ነው የማስበው። ሌላ ሰውም እንደ እንደዛ የሚያስብ ከሆነ የሌባን ትንነት ይቀንሳል ማለት። አጠቃላይ ከወንጀል ፈጻሚነት ጋር በተገናኘ ሌላው ደግሞ በወንጀል ህጉ አንቀጽ 39 ላይ የተቀመጠ አለ። ወንጀልን ያለ ማሳወቅ ማለት በወንጀል ህጉ አንቀጽ 443 መሰረት ማንም ሰው በቂ ምክንያት ሳይኖረው በሞት ወይም በእድሜ ልክ ስርዓት ሊያስቀጡ የሚችሉ ወንጀሎችን ማሳወቅ እንዳለበትና ካላሳወቀ እንደሚቀጣ ያስቀምጣል ማለት ነው። ትንሽም ይሁን ትልቅ አንድ ወንጀል መከላከል የምንችለው ዋናው ማህበረሰቡ ወንጀል የሚከላከለው ማለት ነው። አንዳንድ ወንጀሎች ደግሞ አሉ በአገር ላይ በህዝብ ላይ ከሚያስከትሉት ጉዳት አንጻር በወንጀሉ ከባድነት አንጻር ግን ወንጀሎችን እንዲያሳውቁ በህግ የተቀመጡ እንትኖች አሉ። ሌላኛው ደግሞ ምንድነው የሽብር ወንጀል ሲሆን ሰዎችን በህገ ወጥ መንገድ ማሻገር ሲሆን በወንጀል ህጉ ላይ የተቀመጡ ትላልቅ ወንጀሎች በሀገር ላይ፣ በህገ መንግስቱ ላይ፣ በመከላከያ ሰራዊቱ ላይ፣ በህዝብ ላይ፣ በሀገር አንድነት ላይ የሚፈጸሙ ከባባድ ወንጀሎችን የማሳወቅ ኃላፊነት አለብን። ያንን ወንጀሎች ያለማሳወቅ በራሱ ደግሞ እንደ ወንጀል አድራጊነት ወይም በወንጀል ማድረግ ላይ መሳተፍ ተቆጥሮ ለቅጣትም የሚዳርግበት ሁኔታ እንዳለ በህጉ ላይ ተቀምጠዋል ማለት ነው። ክስ አቅራቢነትና በግል የሚቀርቡ ወንጀሎች አሉ። ለምሳሌ ሰው አሁን ቢጣላና እዛ ጋ ቢሰዳደብ መክሰስ ያለ መክሰሱ ምንድን ነው? ስሜ ጠፋ ተሰደብኩ የሚል ሰው በራሱ እንትን ነው። ስለዚህ የተሳደደ አደበ ሰውንም ይዘን አናቀርብም። እነዛ ሁለት ሰዎች ተነጋግረውም ሊታረቁ ይችላሉ። ነገር ግን በወንጀል አቅራቢነት የሚቀርቡ ክሶች አሉ። ሌብነት ሊሆን ይችላል፣ ድብደባ ሊሆን ይችላል፣ ውንብድና ሊሆን ይችላል። የተለያዩ በማህበረሰቡም በመንግስትም በአገር ላይ ጉዳት የሚያደርሱ ወንጀሎች ሊሆኑ ይችላል። እነዚህ ወንጀሎች ምንድን ነው በግለሰብ ላይ ብቻ ሳይሆን በእነሱ ላይም በሀገር ላይም ተጽዕኖ ስላላቸው ምንድን ነው ማሳወቅ መቻል አለባቸው። በምን ሞራሊ የዜግነት ግዳጅ ሊሆን ይችላል። አንደኛ በወንጀል ህጉ አራት አርባ ሶስት ላይ የተቀመጡ ምንድን ነው በእድሜ ልክና በሞት እስራት ሊያስቀጡ የሚችሉ ወንጀሎችን በቂ ምክንያት ሳይኖረው ካላሳወቀ ወይም ደግሞ ያንን ወንጀል አንድ ወንጀሎችን ያለማሳወቅ ሁለተኛ ደግሞ ወንጀለኛውንም አውቆ ወንጀለኛውን ያለ ማሳወቅ በህግ እንደሚጠየቅ አስቀምጧል ማለት ነው። ለዚህም ነው ወንጀልን ለመከላከልና ፍትህን ከማስፈን አንጻር ህብረተሰቡ የላቀ ተሳትፎ ሊያደርግ ይገባል የሚባለው። በአጠቃላይ አሁን ብዙ ጊዜ ምንድነው በሀገራችን የሚታዩ እንትኖች አሉ። ብዙ ጊዜ ወንጀሎች እየተሰሩ ወደ ህግ ሲቀርቡ አይታይም፣ ሰው ሲቀጣ አይታይም የሚሉ ቅሬታዎች ይነሳሉ ማለት ነው። በዚህ ውስጥ ምንድን ነው የሁሉም ድርሻ አካላት አለ። ለዚህ ላለመሆን ማለት ነው። የህግ አስከባሪው ሊሆን ይችላል፣ በፍርድ ቤት በኩል ሊሆን ይችላል፣ በህብረተሰቡ በኩልም ሊሆን ይችላል ማለት ነው። ነገር ግን ሁሌ በወንጀል ደረጃ ማለት ነው ህብረተሰብ ያልተሳተፈበት የህብረተሰብ አስተዋጽኦ ያሌለበት ወንጀል መከላከልም አይቻልም። ሰው ግን ሁሌም እነዛ ወንጀሎችን ለራሱ ሲል ማሳወቅ መቻል አለበት። ለህግ አካል ትብብር ማድረግ መቻል አለበት። ያለ ህብረተሰቡ ተሳትፎ ወንጀልን መቆጣጠር ስለማይቻል ነገ ደግሞ ህብረተሰቡ ማይሳተፍና ዝም ብሎ ካየ ማለት ነው ነገ ወንጀል ሁላችን ላይ የሚደርስ ነው አይታወቅም። ስለዚህ እሱ ማስረጃ መሆን ካልቻለ እሱ ካልጠቆመና እሱ በወንጀሉ መከላከል ላይ ተሳትፎ ካላረገ የህብረተሰብ ወይ ያግለሰብ ነገ እሱ ላይ ያ ወንጀል ሲደርስ ምንድን ነው የሚመሰክርለት ሰው የሚጠቁምለት ሰው ትህን ማግኘት አይችልም ማለት ስለዚህ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 በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።